በአንታርክቲካ ውስጥ እጅግ የላቀ ስልጣኔ አለ። ምናልባትም በዓለም ላይ ከምናውቀው ስልጣኔ በተለየ መልኩ ሊገለጽ የሚችል ከተለመደው የፒራሚድ ግዝበት የሚበልጥ የሚገዝፉ ትላልቅ ፒራሚዶች፣ ሌላ ድብቅ ዓለም። በሁለተኛው የዓለም ጦርነት የተከሰተ አንድ አስደናቂ ነገር ነበር። ናዚዎች ወደ አንታርክቲካ በሚገኙ በበረዶ ግግር የተሸፈኑ ምድረ በዳዎች ውስጥ በመጓዝ የጦር ካምፓቸውን ገንብተው ነበር። ግንባታውም ከበረዶ መሬት ጠለቅ ያለ ጉድጓድ መሰል ቦታ በመቆፈር የተሰራም እንደነበር ይነገራል። ግን ለምን? ምግብና መጠጥ ለማድረስ እንኳን ምንም ምቹ ባልሆነበት በዚህ ስፍራ ናዚዎች ለምን የጦር ሰፈራ ሊያደርጉ ፈለጉ? አድማይራል በርድ የተባለ የቀድሞ የጀርመን የጦር ጀት አብራሪ በጻፈው የማስታወሻ ደብተር ላይ የተገኘው የሚያስገርም እውነታ ግን ይህን ጥያቄ ባልተጠበቀ መልኩ ይፈታዋል። በአንድ የተለየች ቀን የዚህ ወታደር ልጆች በቤታቸው ቤዝመንት ወይንም የምድር ቤት ውስጥ ይህን የማስታወሻ ደብተር በሳጥን ውስጥ ተቆልፎበት ያገኙታል። ከዚያም በኋላ ነበር ያልተጠበቀና ኃያላን አገራት በአንታርክቲካ ሙሉ ትኩረታቸውን እንዲያዞሩ የሚያደርግ ዜና ለዓለም የተሰማው። አድማይራል በርድ በማስታወሻ ደብተሩ በአንታርክቲካ በረዷማ ስፍራ ውስጥ በሰፊ የተከፈተ ዋሻ የሚመስል ነገር ግን በውስጡ ሌላ ዓለም አቅፎ የያዘ ቦታ እንዳገኙ ይናገራል። ወደ ውስጥ ለመግባት ወስነው በጦር ጀት በመታገዝ ወደ ውስጥ ትንሽ ከተጓዙ በኋላ ምንነታቸው ያልታወቁ ሁለት በራሪ አካላት የጦር ጀታቸውን ያለአንዳች ንክኪ ከቁጥጥራቸው ውጪ በማድረግ ወዳላሰቡት ቦታ እየመሩ እንደወሰዷቸውና በመዳረሻቸውም ላይ በፍጹም ያልጠበቁት ገጽታን የተላበሰ በሳርና በዛፎች የተሞላ የሚያስደንቅ ስፍራ እንደተመለከተ ይናገራል። በቦታውም የእነዚያ ድብቅ ፍጡራን ዋና አስተዳዳሪ ወይንም አድማይራል በርድ በማስታወሻው ማስተር ብሎ የሚጠራው ፍጥረቱ ከሰው ዘር እንደሆነ በወል ያልተገለጠ ፍጡር እንዳገኛቸውና በዓለም ላይ ስለሚደረገው የኒውክሊያር ጦር ውጊያና አደገኛ የሳይንስ ምርምር ሂደት እንደሚያሳስበው እንደነገረው በጽሁፉ ያትታል። ከዚያም ቦታ ወጥቶ በሄደበት ማግስት አድማይል አርበርግ ሦስት ሺህ ጦረኞችን የያዘች መርከብና ተዋጊ አውሮፕላን አስከትሎ ወደዚያ ቦታ በድጋሚ ይሄዳል። ከዚያም እነዚህ በራሪ አካላት የጦር መርከቦችን ከነተዋጊዎቹ ላይ ከፍተኛ ጥቃት እንዳደረሱባቸውና እሱን ጨምሮ ጥቂት ሰዎችን ብቻ የያዘች አንዲት መርከብ በሕይወት ከዚያ ዋሻ መግቢያ ልትወጣ እንደቻለች ይናገራል። ምንም እንኳን በጊዜው ባለው የቴክኖሎጂ ስልጣኔ የጀርመን ጦር ከፍተኛ የሚባል ብቃትን ያካበተች አያል ሀገር ብትሆንም በእነዚህ ፍጡራን ዘንድ ግን እንደምንም ነበሩ። ከዚያ ጦርነት ተርፎ ከወጡ በኋላ አድማይራል በርድ ከምድር ጫፍ እስከ ጫፍ በአይን ጥቅሻ ደርሰው ሊመለሱ የሚችሉ አዲስ ጠላት አፍርተናል በማለት እነዚህን ፍጡራን ለማስረዳት ሲሞክር ተደምጧል። በተጨማሪም ይህ የጦር አዛዥ ቀርቶ ባስቀመጠው የቪዲዮ ቅጂ መሰረት በአንታርክቲካ ከሚገኘው ከፍተኛ የዩራንየም ንጥረ ነገር ክምችት ባለፈ ምንም አይነት የበረዶ ግግር ያልሸፈናቸውና የኮል ወይንም የድንጋይ ከሰል ክምሮች እንዳገኘም ይናገራል። እንደሚታወቀው ዩራኒየምና ፕሉቶኒየም በኒውክሊያር ጦር መሳሪያዎች አምራች ፋብሪካዎች ውስጥ እጅግ ቁልፍ ሚና የሚጫወቱ ንጥረ ነገሮች ናቸው። ታዲያ የእነዚህን ንጥረ ነገሮች ክምችት በብዛት ያለው አካባቢ በሀያላን አገራት መፈለጉ አይቀሬ ነገር ነው። ከናዚ ውድቀት ማግስት ሀያሉ ሀገር አሜሪካ በተለያዩ ጊዜያት ወደ 2000 የሚጠጉ የናዚ አባላትን ከሀገራቸው በማስመጣት ያላቸውንና ያገኙትን ቁልፍ መረጃ እንዲሰጡ በብዙ ሚሊዮን ዶላሮች በመደለል አገር ውስጥ አስገብታለች። ዋና ዋና የሚባሉ የኃይል ማመንጨት ፕሮጀክቶችን በመሪነት እንዲሰሩ በሲአይኤ ምርመራ ቡድን መዋቅርና ከፍተኛ የቴክኖሎጂ ሙከራ በሚደረግባቸው ድርጅቶች ውስጥ ሳይቀር ቁልፍ የሆነ ስልጣን ሰጣቸው ሲሰሩ እንደቆዩም ታሪክ ያስረዳናል። ከዚህ ባለፈ ከጀርመን ጦር ውድቀት ማግስት ዋና አዛዥ ሂትለር ሃናቡ በመባል የሚታወቀው ምናልባትም በእነዚያ ድብቅ ፍጥረታት እርዳታ የተሰራች ክብና እጅጉን ፈጣን በሆነች በራሪ አካል ለአንታርክቲካ ቅርብ ወደ ሆነችው አርጀንቲና ሀገር ገብቶ ሳይሰወር እንዳልቀረ አንዳንድ የኮንስፓይሬሽን ቲዮሪስት ወይንም የሚስጥር ተመራማሪዎች ይናገራሉ። በእርግጥም ከጦርነቱ በኋላ የሂትለር የሙት ሬሳ በየትኛውም ቦታ አለመገኘቱና በህይወት ይኑር ይሙት እስካሁን ድረስ የሚታወቅ ነገር አለመኖሩ የእኚህን ሳይንቲስቶች መላምት በእርግጥም እውነት ሊሆን ይችላል የሚያስብል ሐሳብ በሰዎች ዘንድ አጭሮ አልፏል። በውኑ አንታርክቲካ ሳይንስ እንደሚለን በብዙ ዓመታት ሂደት የተፈጠረች የበረዶ ግግር ብቻ ወይንስ ከሚታየው በጠለቀ ብዙ ምስጢራዊ ስፍራዎችን ምናልባትም የዓለምን የቴክኖሎጂ አካሄድ ለአንዴና እስከ ወዲያኛው ድረስ ሊቀይር የሚያስችል ቴክኖሎጂና የኃይል ምንጭ የያዘች ሚስጥራዊ ቦታ? ምርምሩ ይቀጥላል።